የመለካከት ችግርና የደላሎች የሐሰት ድለላ ዜጎች በሳውዲ አረቢያ መንግስት የመጣውን የምህረት አዋጅ ተጠቅመው ወደ አገራቸው እንዳይመለሱ ምክንያት እየሆነ ነው። የምህረት አዋጁ ሊጠናቀቅ ከአርባ ቀናት ያነሰ ጊዜ ቢቀረውም ዜጎች በሚፈለገው ልክ አሁንም ወደ አገራቸው መመለስ አልቻሉም። ስለምን ስለ አባት ማናዬ ዝርዝሩን አዘጋጅቶታል። የአምስት ዓመታት መለያየት የወለደው ጭንቀት፣ የሳውዲ አረቢያ የምህረት አዋጅን ተከትሎ የመጣ ሰቀቀን። በዚህ ስሜት ውስጥ ያለው አባት ከሪያድ የምትመጣ ልጃቸውን ጥበቃ ሰማዩን አንጋጠያ ያሉ አቶ አውል ከሆሳና ተነስተው አዲስ አበባ ቦሌ አውሮፕላን ማረፊያ የተገኙት ልጃቸውን ለመቀበል ነውና ልጃቸውን ሲያገኙ ስሜታቸው እንዲህ ነበር። የሚሆነው ለመሰለኝ ለጊዜው ይህን ነጻነት አገኝታ የሚትመጣ አልመሰለኝም። በጣም ሲጋ ስለነበረን ማለት ነው እና አሁን ደግሞ እግዚአብሔር ረድተው መጠችና በአይን ሲናይ በጣም ደስ አለ። ወጣት ፍሬንሽ ሐውል ያለ ስራና መኖሪያ ፍቃድ ለአራት ዓመታት በሳውዲ አረቢያ ከኖሮች በኋላ ፍቃድ አልባ ዜጎች በዘጠና ቀናት ውስጥ ሀገሪቱን ለቀው እንዲወጡ የተላለፈውን ትእዛዝ ሰምታ ወደ ሀገሯ ተመለሰች። ሌሎች ሶስት መሰሎቿም ዛሬ ንጋት አስራ አንድ ከአርባ አምስት የሀገራቸውን መሬት ሲረግጡ ስሜታቸው እንዲህ ነበር። ኢትዮጵያ ስለገባኝ በጣም ደስ ኢትዮጵያ አልሐምዱላህ በጣም እናት ሀገር ስለሆነች እዚህ በመድረሴ በጣም ደስተኛ ነኝ። ይህ ይሆናል ብዬ አላሰብኩም ነበር። ብዙ ስቃይ ነበር፣ በስደት በመካከለኛው መንገድ ነበር ሲሄድ የነበረው እና አሁን እግዚአብሔር ይመስገን መልሶናል። ነፍሬነሽ በሳውዲ አረቢያ ያለመኖሪያ ፈቃድ ከሚኖሩ በመቶ ሺህ ኢትዮጵያውያን መካከል ወደ ሀገራቸው ከተመለሱት ጥቂት ዜጎች መካከል ናቸው። የምመልሳቸው ምክንያት ከምረት ጊዜው መጠናቀቅ በኋላ ሞትን ሊያስከትል የሚችል እርምጃና እንግልት እንደሚመጣ ማወቃቸው ነው። ቤተሰቦቻቸውም ይህን ያውቃሉ ወደ እናት ምድራቸው እንዲመጡ ጎተጎቷቸው። ዛሬ በወገኖቻቸው መካከል በቤተሰቦቻቸው እቅፍ ውስጥ ናቸው። እነ ፍሬነሽ ደህንነታቸው በመረጋገጡ ያለ እንግልትና ጉዳት ከቤተሰቦቻቸው ጋር መቀላቀላቸው ቢያስደስታቸውም በሳውዲ አረቢያ ስለቀሩ እህት ወንድሞቻቸው ሲያስቡ ጭንቀት ይሰማቸዋል፣ ፊታቸውን የሀዘን ድባብ ይከባዋል። እዛ ላሉት መልካም እንዲመጡ፣ በሰላም እንዲመጡ ያው እኔ ደስተኛ መሆኔ እነሱ አብሮኝ ቢመጡና እና ለሀገራቸው በሰላም የሀገራቸው ሰው ቢሆኑ በጣም ደስ ይለኛል። ሁለቱ ወጣቶች በሳውዲ አረቢያ በቀሩት ወገኖቻቸው የማዘናቸውን ያህል በተቃራኒው ግን እነሱን ማለት ይከብደኛል የምትልም አለች። ከጓደኞቼ በጓደኞቼ መኖር ነው የመጣሁት። በሳውዲ አረቢያ ያሉ ኢትዮጵያን ወደ ሀገራቸው የመመለስና አለመመለስ ጉዳይ በእነዚህ ሁለት ሀሳቦች መካከል የቆመ ነው። ወደ ሀገር መመለስን ደህንነት አድርገ የሚመለከቱ በሌላ በኩል ወደ ቤተሰብ መመለስን ድህነት አድርገው የሚያዩም አሉ። የዜጎች አስተያየት ከሁለት ምንጮች ይቀዳል። በተለይ ወደ ሀገራቸው ለመመለስ ወደ ኋላ የሚሉ ዜጎች ከኋላቸው ሆነው የሚጎትት ደላል አለ። በሳውዲ ለመኖር የሚያስችል ፈቃድ ያላቸው ደላሎች ብዙ ኢትዮጵያውያን ሰብስበው በመያዝ ለንግድ እያመቻቿቸው መሆኑን በሳውዲ አረቢያ ርያድ የኢትዮጵያ ኤምባሲ የዜጎች ማስመለስ አስተባባሪ ኮሚቴ የትምህርት መረጃና ቅስቀሳ ንብስ ኮሚቴ አባል አቶ ኑሪ እስማኤል መሐመድ ይናገራሉ። ዋነኛውና በጣም ከባዱ ደላሎችና እነዚህ ኪራይ ሰብሳቢዎች እየፈጠሩ ያለው ተጽዕኖ ነው። በአንድ ቤት ውስጥ ሀምሳና ስልሳ ኢትዮጵያኖችን በማስቀመጥ ለቤት ሰራተኝነት ከዛም በላይ ለተለያዩ የውጭ ሀገር ዜጎች በሌላ መንገድ አሳልፈው በመስጠት ቋራጭ ለመክበር የሚፈልጉ እንቅስቃሴያችን ላይ ተጽዕኖ እየፈጠሩብን ነው። በሳውዲ አረቢያ ያሉ ዜጎች ሀሳብ ምንም ይሁን ምን የምሕረት አዋጁ ግን አንድ ነው። የምጣኔ ሀብት መቀዛቀዝን ተከትሎ የታወጀ አዋጅ ምሕረት የለሽ ነው። የሳውዲ አረቢያ መንግስት ከምሕረት ጊዜው በኋላ በምድረ ሳውዲ አረቢያ የሚገኙ የመኖሪያና የስራ ፍቃድ የሌላቸው የማንኛውም ሀገር ዜጎችን ያለ ምሕረት ሀገሪቱን ለቀቅ ቆርጦ ተነስቷል። ከ98 በላይ እስር ቤቶችን አዘጋጅቷል። በተለይ ሪያድ ላይ ሰባት፣ ጅዳ ላይ 16፣ ጂዛድ ላይ ወደ ስድስት እስር ቤቶች በአጠቃላይ በተለያዩ የሳዑዲ ግዛቶች ላይ የወህኒ ቤቶች እንደተዘጋጁ፣ በዛም ልክ ደግሞ የጸጥታ አስከባሪዎችም እንዳሏቸው፣ ይህንን ህግ የሚያስፈጽም በቂ የጸጥታ ኃይል እንዳዘጋጁ ነው የሚነገረው እና ከባለፈው የሳዑዲ አዋጅ ለየት የሚለው አሁን ጠንከር ያለ እርምጃ ለመውሰድ እንደተዘጋጁ ነው የምንረዳው በቤት ለቤት ሀሳ መኖሪያ ፍቃድላቸው ዜጎችን ለማደንም ልዩ ኃይል አዘጋጅቷል። አስራ ዘጠኝ የመንግስት ተቋማትም በአልጋ ወራሹና በሀገር ውስጥ ሚኒስትሩ በመመራት በምህረት ጊዜው ሳውዲ አረቢያ ለቀው ካልወጡ በኃይል ለማስወጣት መሰናዶ ጀምረዋል። እንዲህ ያለ የኃይል እርምጃ ከመከሰቱ በፊት ልጆቻቸውን ከእንግልት የታደጉ ወላጆች ለሌሎች ጥሪ ያቀርባሉ። ሁሉም ዜጋ በሳውዲ አረቢያ ያሉ ዜጎች ወደ ሀገራቸው እንዲመለሱ ግፊትና ጥረት ያድርግ ይላሉ ወላጆች። ይህንን እንዲያውቁ ልጆቻቸው እንዲመጡ ማድረግ ነው ያው አደጋ ከመፈጠሩ በፊት ያው በሰላም ሀገራቸው መግባት እኔ አሁን ስስተኔ ሊቀበል መጥቼ ነው። አሁን የሳዑዲ ነገር አመለካከቴ፣ አንድ ለአንድ ሆነን ኢትዮጵያ ይሻለናል ነው የምለው። ኔ ሳይታወቅ መጥቶ የሚመጣ ነገር ስለማይታወቅ ወደ ሀገሩ ገብቶ ያለውን ስራ ሰርቶ ተከብሮ ብኖር ይመረጣል።